ወደ ፖርንሱስ መጣን። አብዛኛው የኛ ዘመን ልጅ ለምንድን ነው የፖርንሱስ ያለበት ስለሚለው ወሬ መጣንና አሁን ሁሉም ሰው አንድ አንዳንዳንዳንዳንድ ብር ስላለው አንድ ብር ባገኝ ምንም አይመስልኝም። ሴም ወይ ሁሉም ሰው ሰክሰስፉል ቢሆን ለሁሉም ሰው ቀላል ቢሆንና ሰክሰስፉል ቢሆን ኖሮ አይጥመንም ነበረ። እኔና ቢዝነስ ፓርትነሬ ለምሳሌ 25 ነው 24 ዶላር ነው በወር ነው የምንከፍልበት ዛሬ አልዋሻችሁም፣ በጣም እያስጠላኝ ነው የወጣሁት፣ ማርያም ምንም ስራ መስራት ሳልፈልግ ነው። እቤት ውስጥ ሆኜ ለመስራት ከሞከርኩ ፎከስ እንደማላረጋቃሉ፣ ስፔሻሊ እንደዚህ ባስጠላኝ ሰዓት። ለዛ ፖፓይስ ቁጩ እያለሁ ውሃና ኮኬን ገስቼ። ኮኮን የገዛሁት ያው ለስላሳ አልጠጣም፣ ግን ካፊን ያስፈልገኛል። ቡና ስለማይስማማኝ እንቅልፍ እንቅልፍ እያለኝ ነው። ለዛ ነው ውሃውን ደግሞ የገዛሁት ለስላሳውን ብዙ እንዳልጠጣው በውሃ ሆዴን ከሞላሁት በኋላ ነው። ለስላሳ ጠጣ ፒሲ አለች። እዚያ ለምን እየሰራው እንደሆነ ራሱ አላውቅም። አስጠልቶኛል። እግዚአብሔር ምንም ጥቅም የለውም ብዬ እያሰብኩ ነው። ግን አይኖ በቃ ልክ እቺ ፌስ ስታልፍ ነው ጥሩ ነገር የሚመጣው። ምክንያቱም ብዙ ሰው የሚያቆመው እዚች ፌስ ላይ ሲደርስ አለ ጌ ስካርሲቲ ባይኖር ኖሮ ሰክሰስ አትጥምም ነበር። ሁሉም ሰው ቢኖረው ኖሮ ሁሉም ሰው የሆን ነገር አቺቭ ቢያደርግ ኖሮ አይጥምም ነበር። አሁን ሁሉም ሰው አንድ አንድ አንድ ብር ስላለው አንድ ብር ባገኝ ምንም አይመስለኝም። ሴም ዌይ ሁሉም ሰው ሰክሰስፉል ቢሆን ለሁሉም ሰው ቀላል ቢሆንና ሰክሰስፉል ቢሆን ኖሮ። አይጥመንም ነበር። ከባድ የሚሆነ ስትጀስት ፊልተር አውት ለማድረግ ነው ሰክሰስፉል ማይሆነውን ከሚሆነው ፊልተር አውት ለማድረግ ነው። ከባድ ስራ ምኮ ሰርቻ አደለም ግን በቃ ይደብራል። አንዳንዴ ሀፍቱ ዱ ዎቹ ጋለዱ እንዳልኳችሁ ጆርናል እያረኩ ስለሆነ ነው። ሀቅ ሀቋ ነው የምናውረው። የራሳችሁ ብዝነስ ኖሯችሁ ኖሽንን እየተጠቀማችሁ ካልሆነ በጣም ሚሳውት እያደረጋችሁ ነው። የትም ሀገር ብቱ ኢትዮጵያም ሆናችሁ ካናዳም እየኖራችሁ ከሆነ አውሮፓ ውስጥም ሆናችሁ የሱ ውስጥም ሆናችሁ በጣም አፎርደብል ነው። በኖሽን ሲስተማችሁ ቢውል ካላረጋችሁ በጣም ሚሳውት እያረጋችሁ። እኔና ቢዝነስ ፓርትነር ለምሳሌ 25 ነው 24 ዶላር ነው በወር የምንከፍልበት። ኤቭሪቲንግ ዊዱ በኖሽን ነው የሚያልፉ። ታስክ ስንሰጣጥ ለምሳሌ ያክል እኔ አንድ ቪዲዮ ኤዲተር አለኝ። ያ ቪዲዮ ኤዲተር መስራት ያለበትን ታስክ በሙሉ ኖሽን ላይ ነግረዋለሁ። ከዛም በኋላ እሱ ደግሞ እነዛን ስራዎች ሰርቶ ኖሽን ላይ አፕሎድ ያደርግልኛል ማለት ነው። ኤቭሪ ሲስተም በኖሽን ነው። ፕላስ ኖት ቴኪንግ አፕ ነው። የተለያዩ ኖቶችን መውሰድ ትችላላችሁ፣ ግራፎች መስራት ትችላላችሁ እሱ ላይ። እንደ ቢዝነስ ኦነር ኖሽን ማትጠቀሙ ከሆነ ቢዝነስ ኦነር አይደላችሁ። ሁሉንም ነገር ይጨርስ። ኖሽን ኤአይ ሚባላል ውስጡ። ለምሳሌ ሚቲንግ አደርጋችሁም በል ወይ ከሆነ ሰው ጋር እዛው ኖሽን ላይ ትጻጻፋችሁም በል ያንን ሁሉ የኖሽን የራሱ ቢልቲን ኤአይ ሲስተም ሰመራይዝ አድርጎ ያመጣላችኋል። ስለዚህ አዲስ ቢዝነስ ኦነር ከሆናችሁ ሲስተም ቢውልድ ማድረግ የምትፈልጉ ከሆነ የመጀመሪያ ስቴፕ ሊሆን የሚገባው ኖሽንን በደንብ አድርጎ አንደርስታንድ ማድረግ ነው። ብዙ ኮምፕሊኬትድ ሆኖ ሳይሆን ከቴክ ጋር ብዙ ቅርብ የሆናችሁ ሰዎች ካልሆናችሁ ኖሽንን ታይም ወስዳችሁ አንደርስታንድ ለማድረግ ሞክሩ። ለቲማችን እንግዲህ ኖሽንን እንዴት እንደምንጠቀመው ላሳያችሁ። እንደምታዩት አሃዱ ወርክሾፕ ስር ያሉት ካምፕኒ እዛን ካምፕኒ ሆም ፔጅ አለ። እዚህ ላይ ታስክ ትራከር አለ። መሰራት ያለባቸው ነገሮች፣ ኮንተንት ካለንደር፣ ኮሚኒኬሽን ሀብ ሁሉም ነገር ካምፕኒ ውስጥ ክሩሻል የሚባሉት ነገሮች እዚህ ካምፕኒ ሆም ውስጥ ነው ያሉት። ሲዝን ጎልስ አለ፣ ኢንተርቪውስ አለ። እነዚህ ጋር ቢዝነስ ውስጥ አፕሮች አለ። ለኢንተርቪው አፕሮች ያደረግ ናቸው። ቢዝነሶች በሙሉ ሎድ እያደረገ ስላልሆነ ነው። በስፕሬድሺት ኮምፓይል አድረግ እዚጋ አስቀምጫዋለሁ። እዚህ እንደምታዩት ኦፈር የምናረጋቸው ፓኬጆች አሉ። እዚህ ጋር ክሬት የተደረገ ፔጅ አለ። ክሊክ ስናደርገው ሌላ ፔጅ ያመጣልናል። እንደምትመለከቱት ፔድ አለ፣ ኦርጋኒክ አለ። ዊ ካን ሙቭ ኦን ቱ ከዛን ሴልስ ፈንላችን አለ። በጣም ብዙ ኦፕሽኖች ነው ያሉት። ኮሚዩኒኬሽን ሀባችን አለ። ለምሳሌ ባክ ኤንድ ፎርዝ ቴክስት የምንጻጻፍበት እዚጋ ኮሚዩኒኬት እናደርጋለን፣ ለምሳሌ ያክል ካንተን ካለንደር ለምሳሌ ይታያቸው ከሆነ የፓፓያ ሀይ ቪዲዮ ሬዲ ፎር ሪቪው ይላል። ኤዲተሩ ጓደኛዬ የነበረ አብ ነው ይዛል። ኤዲት አድርጎት ሬዲ ፎር ሪቪው ብሎ አስቀምጦልኛል። እኔ ሪቪው አርጌ አፕሩቭ እንዳደረግ ማለት ነው። እነዚህ እንዳለ ስታተሶቹን ካያቸዋቸው ኤዲቲንግ ኤዲቲንግ ኤዲቲንግ ይላል። ኮሚዩኒኬት የምናደርግበት መንገድ ነው። ኤዲት አድርጎች ጨርስ ክሊክ ያደርጋል ዘን ከነዚህ ምርጫዎች ውስጥ ይመርጣል ማለት ነው። ስክሪን ሪካርድ ባረጉ አሪፍ ነበር፣ ግን ያው ይሄን ማንም ማይጠላ ሰው ለምሳሌ፣ ፓፓያ ሆን ሬዲ ፎር ሪቪው ተብለናል፣ ገብተን ሪቪው ማድረግ እንችላለን እንለዋለን። ዘን ኢንተርቪውን እዚህ ጋር አታች አርጎልናል። ልክ ይሄንን ክሊክ ስናረገው ኦኬ፣ ፕሮሞ ቪዲዮ ነው ያለቀው ስንከፍተው እንግዲህ ከሞላ ጎደል በኖሽን ይህን ሁሉ ነገሮች ማድረግ ትችላላችሁ። ኢትዮጵያ ውስጥ ግን ቲክቶክ ላይ እንደማደግ ቀላል ነገር የለም። ኢትዮጵያ ውስጥ ሆናችሁ ቲክቶክ ላይ ከመቶ ሺህ በላይ ፎሎወር ከሌላችሁ በጣም የሆነ ልክ ያልሆነ ነገር እየሰራችሁ ነው ማለት ነው። ቤሲክሊ ሲምፕል፣ ውጭ ሀገር ያለ ዩ ኤስ ውስጥ ያለ ካናዳ ውስጥ ያለ አንድ ክሬተር ትፈልጋላችሁ። ከእናንተ ጋር የሚሄድ ፐርሶናሊቲ ያለው እናንተ ያላችሁ ስኪል ሴት ያለው ክሬተር ትፈልጋላችሁ። ያንን ክሬተር ቁጭ ማድረግ ነው፣ ኤግዛክትሊ መኮረጅ ሳይሆን ኢንስፓይሬሽን መውሰድ። አንወሻሽና፣ እዚህ ዓለም ላይ የተፈጠሩት ነገሮች በሙሉ እንደ አዲስ አይደለም የተፈለሰፉት። ምንም ነገር ቢሆን አንድ ሰው ከዛ በፊት ሰርቶታል። ከዛም በኋላ አሁን ሰራሁት የሚለው ሰውዬ ያ ሰው የሰራውን ነገር አሻሽሎ ነው ያመጣላችሁ። የትኛውም ነገር መኪናም ፈጠረ የሚባለው ሰውዬ የሆነ ትራንስፖርቴሽን ሜተድን አሻሽሎ ነው ያመጡ ስለዚህ እናንተም የምታደንቁትን ሰው ከእናንተ ፐርሰናሊቲ ጋር ሊሄድ የሚችል ሰው ኮንተንት ወስዱና እነሱ የሚሰሩት ያለውን ነገር ኤግዛክትሊ ቁጭ አልኩት አለቀ ይህን የተረዳውት ለምንደሆነ ልንገራችሁ እዚያሁን በእንግሊዝኛ አዲስ ቲክቶክ ቻናል ጀምሬያለሁና እዛ ቲክቶክ ቻናል ላይ የራሳችሁን የሆነ ነገር ክሬት ካላረጋችሁ ሁሉም ሰው እየሰራው ስለሆነ በጣም ሳቹሬትር ሁሉም ሰው ኮንተንት ክሬት ማድረግ ይፈልጋል ለመስራት የምታስቡት ነገር እንዳለ ወይም ሌላም ሰው ሞዴል ማድረግ ከፈለጋችሁ አብዛኛው ነገር ኦልሬዲ ተወስዷል። በጣም ብዙ ሰው እየሰራው ስለዚህ ኢኖቬቲቭ መሆን አለባችሁ፣ አዲስ ነገር መፍጠር አለባችሁ። እንደ ኢትዮጵያ ወዳለ ሀገር ስንመጣ ግን ምንም ኢኖቬሽን አያስፈልግም። በቃ ውጭ ሀገር የሚሰራውን ኮንተንት ለኢትዮጵያ እንዲመጣ አድርጋችሁ ማቅረብ አለቀ። እሱን ደግሞ ደጋግሞ ሰው ብዙ አብዛኛው ሰው ችግሩ ኮንሲስተንሲ ላይ አንድ ነገር ለአንድ አመት ለሁለት አመት ለሶስት አመት ኮንሲስተንትሊ የማድረግ ችግር ስላለበት ነው እንጂ ማድረግ ከባድ ሆኖ አለ። ዛሬ ከሆነ ልጅ ጋር ሻይ ቡና እንባባል ተባብለን ተቀጣጥረን ነበረ። በጣም አንባቢ፣ በጣም ኮንሲደሬት የሆነ ሰው ነው። ፎቶግራፊ እና ቪዲዮግራፊ ፊልድ ውስጥ ነው ያለው፣ ነገር ግን በጣም ብዙ ኤክስፔሪየንስ አለው። ኢትዮጵያ ጆርናሊዝም ላይ ሰርቷል። አም እዚህ ደግሞ ሳይኮሎጂ ላይ ፓሽኔት ሆኖ ስለ ሳይኮሎጂ ከሳይኮሎጂ ጋር ሪሌትድ የሆኑ ጥናቶችን በጣም የሚያነባ አይነት ሰው ነው እና በጣም የሆነ ታት ፕሮቮኪንግ የሆነ ኮንቨርሴሽን ነበረ የነበረ። ሶ እዚህ ቪዲዮ ላይ ከዛ ኮንቨርሴሽን ያገኘዋቸውን ነገሮች ምነግራችሁ ይሆናል። ስለ ሜንታል ሄልት አውርተናል፣ ስለ ኤዲኤችዲ ምናምን። አብዛኞቻችሁ ሰምታችሁን ላታውቁ ትችላላችሁ። እኔም አልቀበለውም ግን ያው ሪሰርች ሞር መስራት አለብኝ። እሱ ላይ ከነገረኛ አንጻር ደግሞ ትንሽ ኤግዚስት ማድረጉን ወደ ማመን ነገር እየተጠጋው ነው። ሶ ስለ እሱ እናወራለን። ፕላስ ስለ ፓተርኖች በጣም አውርተናል። ጭንቅላታችን ውስጥ የሚገኙ ፓተርኖች፣ ስለ እሱ በጣም አውርተናል። ስለ እሱ እነግራችኋለሁ። መጨረሻ ላይ ደግሞ ሌላ ሰውዬ ተቀላቀለን፣ እዛው ጋር ቁጭሎ ዲፕ ወርክ ሲያደርግ የነበረ ልጅ እያልኩ መሆናችሁ ያው ትልልቅ ሰዎች ናችሁ። በኔ እድሜ ኤክስፔክት እንዳታረጓችሁ። 34 እንደዛ 34 35 እዛ ክልል ውስጥ ናቸው። ኤዲኤችዲ እኔ ኤዲኤችዲ ኤግዚስት ያደርጋል ብዬ ማስብ አይነሱ አይደሉም። ኤዲኤችዲ ኤግዚስት ያደርጋል ብዬ አላስብ። ኤዲኤችዲ ለማታውቁት በሲምተሞቹ ለማስረዳት ያክል ሲምተሞቹ ልንገራችሁ። እኔም ሲምተሞቹን አላውቃቸውም። ሶ ኤዲኤችዲ ሲተነተን አቴንሽን ዴፊሲት ሃይፐር አክቲቪቲ ዲስኦርደር በመባል ይታወቃል። አቴንሽን አለመስጠት፣ በጣም አክቲቭ መሆን፣ ኢሞሽናል ዲስሬጉሌሽን፣ ሰአት አጠቃቀም ስኪል ጉለት፣ ሰአት በአግባቡ አለመጠቀም፣ ፎከስ አንድ ስራ ላይ ፎከስ የማድረግ ችግር፣ የተለያዩ ስራዎችን መስራት አለመቻል፣ ወይም የተለያዩ ስራዎችን ለመስራት ስናስብ ምንጨነቅ ከሆነ በጣም አክቲቪቲዎችን ብዙ አክቲቪቲዎችን በአንዴ ለመስራት ምንሞክር ከሆነ ወይም ሬስትለስነስ ፑር ፕላኒንግ ስኪል ነገሮችን ፕላናውት ማድረግ ማንችል ከሆነ፣ ሎ ፍራስትሬሽን ቶለራንስ የሆን ነገር ቶሎ ፍራስትሬት የሚያደርገን ከሆነ፣ እነዚህ ሲምፕተሞችን በአንድ የሚያሳዩ ሜንታል ሄልት ኢሹ ኤዲኤችዲ ይባላልና፣ የኔ እዚህ ጋር ክሩሻል የነበረው ጥያቄ ምንድን ነበረ? ሰው ራሱን ዝም ብሎ ዳያግኖስ እያደረገ እንዳልሆነ እንዴት ነው የምናውቀው ኤግዚስት እንዴት ያደርጋል የሚለውን ነገር ጠየኩት። ሶ የሰጠኝ ኤግዛምፕል ምን ነበር መሰላችሁ? አንዳንድ ሰው ጭንቅላቱ ዶፓሚን አያመነጭም። ዶፓሚን የደስታ ነጥረ ነገር አይ ቲንክ ሴሮቶኒን ነው ብቻ፣ አይ ቲንክ ኢትስ ዋን ኦፍ ዋን ኦፍ ዘ ቱ ወይ ዶፓሚን ወይ ሴሮቶኒን ማመንጨት ያቆማል። ኤዲኤችዲ ሲ ይዘን አለ። ሶ እኔ እዚጋ የነበረኝ ኮንሰርድ ምንድና፣ ብዙ ኤግዛምፕልስ ሰምታችሁ ታውቃላችሁ። አንድ ሰው ብዝነስ ሲጀምር አምስት ስቴጆች አሉት ትክክለኛ ስማቸውን ባልነግራችሁ ግን በራሴ ፓራፍሬዝ አድርጌ ልንገራችሁ አንደኛው አንሪያላይዝድ ኦፕቲሚዝም ይባላል ገና ስንጀምር ወደ ምን እየገባን እንደሆነ ሳናቅ ደስ የሚለን በቃ ይሄ ገንዘብ ተሰራ የምንልበት ፌዝ ከዛ ዝቅ እያለ ሲመጣ ሪያላይዝድ ፔስሚዝም አለ እንዴ እዚህ ውስጥ ነው እንዴ የገባውት እያለን የምናማርበት ፌዝ ማለት ነው ወርደን ወርደን የሆነ ዲፕሬሽን ውስጥ በቃ ሎወስ ፖንት ላይ እንደርሳለን። እዛ ላይ ደግሞ እናቆመዋለን ያንን ቢዝነስ ሞዴል ትተነው ወደሌላ ቢዝነስ ሞዴል ሄደን እንደ አዲስ ከአንድ ሪያላይዝድ ኦፕቲሚዝም እንጀምራል አብዛኞቻችን ኢችኛን ዲፕሬሽን ያለፍናት ሰዎች ወይም ያለፉት ሰዎች ወደ ሪያላይዝድ ኦፕቲሚዝም ይመጣሉ ሪያላይዝድ ኦፕቲሚዝም ማለት የሆነ ነገርን ለማሳካት ማድረግ ያለባቸውን ነገር ያውቁታል ያቺን ስቴጅ ካለፋት በኋላ ሰክሰስፉል ይሆናሉ ማለት ስለዚህ እዚህ ጋር የጠየቁት ጥያቄ ምንድ ነበረ ሶ ኤዲኤችዲ ያለባቸው ሰዎች እንዴት ነው ያቺ ዲፕሬሽን ሌቭል ላይ እንዳልሆኑ ነው የሚያውቁት? ልክ ሁላችንም የሆነች ነገር ጀምረን ሳይሳካልን ስንቀር እንደምንተወው ኤዲኤችዲ ያለብን የሚሉ ሰዎች ራሳቸውን ያቺ ፖይንት ላይ ሲደርሱ ሌብል እያደረጉ ቢሆንስ ብዬ ጠየቅኩት። ሶ የመለሰበት መንገድ በጣም የሚገርም ነው። ኤዲኤችዲ ያለባቸው ሰዎች ሰውነታቸው ናቹራሊ ዶፓሚን ማመንጨት አይችልም። ሶ ዶፓሚን ማመንጨት ስለማይችል ዶፓሚንን ፍለጋ አዳዲስ ነገርን በመጀመር ኢምፓልሲቭ የሆኑ ነገሮችን በመጀመር ነው ዶፓሚናቸውን የሚያገኙት ሲል አብራራልኝ። ስለዚህ ኮንሰብት በጣም የሆነ ዲፕ ሪሰርች መስራት ስላለብኝ እዚህ ዝም ብዬ ባልዘባርቅ አሪፍ ነው። ስለ ዶፓሚን በዛው አንስተን ደግሞ ስለምን አወራ መሰላችሁ? ወደ ፖርንሱስ መጣን። አብዛኛው የኛ ዘመን ልጅ ለምንድን ነው የፖርንሱስ ያለበት ስለሚለው ወሬ መጣንና ዶፓሚን ቤዝ ላይ የሚባል ነገር አለ ዶፓሚን ቤዝ ላይን ማለት ደስተኛ ለመሆን የሚያስፈልገን የዶፓሚን ሌቭል ማለት ነው። ሶ ቤዝ ላይናችን ከቤዝ ላይናችን በጣም ከፍ ስንል፣ በጣም ደስተኛ እንሆናለን። ዝቅ ስንል ደግሞ ደስተኛ እንሆንም። ቤዝ ላይን ማለት ደስተኛ ለመሆን የሚያስፈልገን የዶፓሚን ሌቭል። ፖርን እዚህ ጋር ፖርን ሆነ መጠጥ መጠጣት ሆነ እዚ ጋር ምንድን ነው የሚያደርገው? ከቤዝ ላይናችን በጣም ስፓይክ እንዲያደርጉ ወይም በጣም ከፍ እንዲል ያደርጓል ዶፓሚናችን እዛሽ ሞመንት ላይ ማለት ነው። ከዛም በኋላ የሆነ ሰው ማስተር ቤት ካረገ በኋላ ያ ከፍ ብሎ የነበረው ዶፓሚን ይወርዳል፣ በጣም ከቤዝ ላይኑ ዝቅ ብሎ ይወርዳል። በዛ ሰዓት ሰው ክሬቭ ያረጋል፣ ያን ያንን ዶፓሚን ስፓይክ ክሬቭ ያረጋል። ከዛም በኋላ ሁሌ ማስተር ቤት ማረጉን ይቀጥልና ያ ቤዝ ላይን ከፍ እያለ ይሄዳል። ነገ ከነጎዲ ሲደጋገመው ትናንትና የሚያስደስተው ነገር አያስደስቶ ይብታቹዋል። ቤዝ ላይኑ ለመደሰት የሚያስፈልገው የዶፓሚን ሌቭን ከፍ እያለ ይሄዳል። በዛም ምክንያት ነው ሰው እየደጋገመው ከመጣ በኋላ ከሆነ ስቴጅ በኋላ ያስጠለውና ሱስ ይሆንበታል። ምክንያቱም ቤዝላይኑ እየጨመረ እየሄደ አይደለ። ልክ ማድረግ ሲያቆም ድሮፕ ያደርጋል ዶፓሚን ሌቭል ከቤዝላይኑ በጣም ይወርዳል። ስለዚህ የደስታቸው መጠን በጣም እየቀነሰ ይመጣል ማለት ነው ታይም። ለዛ ያንን ቤዝላይን ለማለፍ ወይም ቤዝላይን ጋር ለመመጣጠን የተባለ ሁሌ ያንን ነገር ያደርጉታል። መጠጥ መጠጥ የሚጠጡ ሰዎችም ደ ሴም ቲንግ። የሆነ ሰው መጠጥ ጠጣ አይደለ ዶፓሚን ቤዝ ላይኑ ነው እዚጋ ከሆነ መጠጥ ሲጠጣ ስፓይክ ያደርጋል። ከዛም በኋላ በነጋተው ሲነሳ ምን ይሆናል? ዶፓሚን ሌቭሉ በጣም ስለወረደ ይደብረዋል እንደገና ጠጣ ጠጣ ይለዋል። አንዳንድ ሰዎች ኖቲስ አድርጋቸው አታቁም ጠዋት፣ አረ እስኪ አራት ሰዓት ይምሉ አሁን እንኳን አጠጣ የሚባሉ ሰዎች እነዛ ሰዎች ለምንድን ነው በጣም ዶፓሚን ማግኘትን ስለለመዱት በነጋተው ተነስተው ያንን ዶፓሚን ካላገኙት ከቤዝ ላይ ናቸው በጣም ይወርዳሉ። ከሚያስደስታቸው የዶፓሚን የደስታ ንጥረ ነገር በጣም ስለሚወርዱ ደስታን ማግኘት ይከብዳቸዋል ሶ በዛም ምክንያት ነው ኮንቲኒስሊ የሚጠጡት ከዛ ሱስ መውጣት የሚከብዳቸው ማለት ነው ታዲያ ለዚህ መፍትሄው ምንድን ነው ብዬ ጠየቅኩት የነገረኝ መፍትሄ ምንድን ነው ቤዝ ላይኑ መመለስ ነው ሶ እዚህ ጋር ከነበረ ለመደሰት የሚያስፈልገን ዶፓሚን ሌቭል እዚህ ጋር ከነበረ አንድ ሰው እየጠጣ ፖርን እያየ ያንን ቤዝ ላይን ከፍ ከፍ ከፍ ከፍ እያደረገው ሄዶ በጣም በቃ ለመደሰት የሚያስፈልገው ነገር በጣም ብዙ ሲሆን ያ ሰው ሱስ ውስጥ ይገባል ይባላል። ያቺን ቤዝ ላይን ቀስ እያለ ማውረድ ነው ያ ሰው ያለበት። ሶ ለምሳሌ ሌትሴ አንድ ሰው ፖርን በጣም የሚያይ ከሆነ ቤዝ ላይን እንዴት ያወርዷል? በሳምንት ሶስት በማየት በጣም ያታግላል። ቤዝ ላይ ኖርማል ሌቭል ላይ እስኪመለስ ድረስ በሳምንት ሶስቴ በማየት በጣም የሚጠጣ ሰው እንዴት ሊመልሰው ይችላል? በሳምንት ሶስቴ በመጠጣት አይኖት ገነ ቢሆርድ ግን የሰጠኝ ግን የሰጠኝ ኤክስፕላኔሽን ይሄንን ይመስል። ከዚህ ከዚህ ሁሉ ወሬ አውጥታችሁ እንድትረዱ የምፈልገው ኮር ነገር ምንድን ነው? ለሁሉም ለሚሰማችሁ ስሜት አሁን መልሱ የምታገኙት ራሳችሁን ራሳችሁን በማስተማር በጣም ውስጣችሁን እየረበሻችሁ ያለውን ነገር መልሱ የምታገኙት ራሳችሁን በማስተማር ነው። ከእሱ ያየሁትን ይህንን በጣም ብዙ ነገር ስትረግል አድርጓል። እሱ ከዛ ነገር እንዴት ሊወጣ ቻለ? ራሱን በማስተማር ስለ ሳይኮሎጂ፣ ስፒሪቹዋሊቲ፣ እምነት በጣም ለእምነት ይቅርብ ከሆንኩ በኋላ ነው ስለ ራሴ ብዙ ነገሮችን አንደርስታንድ ያደረግኩት። ከዛ ስለ እምነታችሁ በደንብ ሪሰርች አድርጉ። እንደውም አንድ የሰጠኝን አባባል ልንገራችሁ አንዳንድ ሰው አለ ፈጣሪ ፈጣሪ አለ ብሎ ነገሮችን ሳይሰራ ያንቀላፋላል ያ ለምን አግባብ እንዳልሆነ በምሳሌ አስረዳኝ። ሶ ምሳሌውን ልንገራችሁ። ልሳሳ ትችላሉ። አላዛር የሞተ ሰዓት ክርስቶስ ሊያስነሳው ሲመጣ ሰዎቹን ድንጋዩን አንሱት አላችሁ እዛ ጋ ግን ድንጋይ ማንሳት አቅቶት አይደለም፣ ነገር ግን ሰው ማድረግ የሚችለውን እንዲያደረግ ነው ሰው ማድረግ የሚችለውን ነገር ካረገ በኋላ አላዛርን የማስነሳት ጸጋው ስለሌላቸው ጌታችን መሪታችን ኢየሱስ ክርስቶስ አላዛርን አነሳው። የተኛ እስኪመስል ድረስ ማለት ነው። እዚህ ጋር ምንም ይህን ታሪክ ሰምቼ አላቅም። ከዚህ በፊት ለመጀመሪያ ጊዜ ነው ስሰሞ። የተሳሳተ ነገር ተናገሬ ሊሆን ይችላል። ኮንፈርም ማድረግ አለብኝ፣ ይህንን በድጋሚ ሪሰርች አድርጌ ከዛን። ይሄ ወሬ አለቀ፣ ስለዚህ ማውራት አለቀ እና የሆነ ልሽ መጣ የራሱ ቢዝነስ የራሱ ብዝነስ ያለው አንድ ሰውዬ መጣ። ከሱ ከቁጭ ለማውራት ጀመርን። በጣም ፓሽኔት ነበር ስለ ኤአይ እና ሁለሽም ጉድሽ ፈላው። ኤአይ እንዳለ ስራችሁ ሊወስዱ ይሄ ሰውዬ ሰባት ነው ምናምን ዩቲዩብ ቻናል፣ የሙዚቃ ዩቲዩብ ቻናል ራሱ ምንም ሳይሰራ ዜማ ሳይሰራ ሊሪክስ አንዳንዴ ይጽፋል ዜማውን ኤአይ ሰርቶለት የአልበም ከቨሩን ኤአይ ሰርቶለት ሞሽን ግራፊክሱን ይሄ ዩቲዩብ ላይ የፖስተውን ቪዲዮ ኤአይ ሰርቶለት እራሱ ኤአይ ፖስት እያደረገለት ይገኛል ምን ትፈልጋላችሁ ከዚህ በላይ ማስረጃ የለም በቃ ሁላችንም ስራችን ልናጣን እንደሆነ ኤአይ ላይ በደንብ ፎከስ አድርጉ አሁን ጊዜው ኤአይ የፕሮምፕት ጀኔሬተር ጊዜ ነው አንድ ግራፊክስ ዲዛይን የተማረ ሰው እዚህ ሀገር የግራፊክስ ዲዛይን ዲግሪ ያለ ሰው ፕሮምፕት ኢንጂነር ሆኖ እየሰራ ነው በቀላል አማርኛ ለማስረዳት ያህል ግራፊክስ ዲዛይን ተምሮ እሱ ዲዛይን እንደማረግ ቻትጂፒቲ ላይ ይህንን ይህንን ዲዛይን አርግ ብሎ ታይፕ የሚያደርግ ስሆኗል። የንትን እውቀቱ ስላላቸው መጠቀም ያለባቸው ቃላት እውቀቱ ስላላቸው ፕሮምፕት ኢንጂነር ሆነዋል። ግራፊክስ ዲዛይነር እየቀረመተዋል። አብዛኛው ፊልድ ወደዛ እያመራ ስለሆነ ከአሁኑ ኤአይን አዳፕት ማድረግ ጀምሩ። በጣም ፋሲኔቲንግ ነገር የነገረኝ ከዛ ውጪ የሰራው ኤአይ ነበረ። እራሱ ያሰራው ኤአይ ያ ኤአይ ምንድን ነው የሚያደርገው? የዌብሳይት ዲቴል ታስገቡለት አላችሁ ይህን ይህን ነገር ነው የምፈልገው ብላችሁ፣ ዌብሳይቱን በሶስት ደቂቃ ዘው ፊት ለፊታችሁ ይሰሯል። ፎቶውን ከራሱ ነው የሚያመጣው። ኤስኢኦ የሚባል ኤስኢኦ ኦፕቲማይዜሽን የሚባላለ ጉግል ላይ ሰርች ሲደረጉ ዌብሳይታችሁ አንደኛ እንዲመጣ የሚያስችላችሁ ማለት ነው። እሱን እራሱ ዌብሳይቱ ይሰሯል። እኔ ማመን ከብደኝ ይሄ ኢንስታግራም ፌስቡክ ስልክ ቁጥራችሁ ምናምን እንትን ትሉታላችሁ አስገባ ትሉታላችሁ፣ ራሱ ዌብሳይት ውስጥ ያስገባል። ይሄ ሁሉ በሶስት ደቂቃ ኤአይ ነው የሚሰራ፣ ይህን ሁሉ እና ይህን ያክል አድቫንስ እያደረገ ነው። ከዛ በተጨማሪ ከእሱ ጋር በነበረን ንግግር በጣም ፋሲኔትድ ሆኜ በባቡር እየተመለስኩ ሪሰርች ማድረግ ጀመርኩ። እንዴት እኔ ኤአይን ተጠቅሜ ፖስቲንግ ፕሮሰሴን አውቶሜት ማድረግ እችላለሁ የሚለውም ማለት ነው። ዩ ጋይስ ዶ ኖ ሀው ኢዚ ርስ ዛፒየር የሚባል ፕላትፎርም አለ። እኔ አሁን ዛፒየር እንጠቀመዋሉ ከዚህ በፊት የሰራውትን ቪዲዮ ካያችሁት ሲስተም ቢውልድ አድርጌ ነበረ ኢሜይል ለመላክ ሶ ያንን ሲስተም ያንን ሲስተም የሰራውበት ፕላትፎርም ዛፒየር። በጣም ብዙ ነገሮችን ይሰራል። ምን እንደሚሰራ ልንገራችሁ። ልክ ዩቲብ ቪዲዮ ፖስት ሳርግ ያንን ዩቲብ ቪዲዮ ወደ የሆነ ኤአይ ወስዶ ክሮፕ ክሮፕ ክሮፕ ዋና ዋና ፓርቷ ክሮፕ ክሮፕ እንድትደረግ ያደርጋል። ለቲክቶክና እና ለኢንስታግራም ሪል እንዲመጥን ተደርጎ ያ ለቲክቶክ ሪልና ለኢንስታግራም ሪል እንዲመጥን ተደርጎ ክሮፕ የተደረገው ወደ ሌላ ኤአይ ይወሰድና ካፕሽን ይጨመርበታል፣ ኤዲት ይደረጋል። ያ ኤዲት የተደረገው ነገር ደግሞ ተወስዶ ቲክቶክና ኢንስታግራም ሪል ላይ ይፖሰታል። ከኔ የሚጠበቀው ምንድነው ነው ዩቲዩብ ላይ ፖስት ማድረግ። ዛሴት አሁን እኔ እግዚአብሔርን አሁን እንደገባው ነው። ስለዚህ ሪሰርች ማድረግ ጀምረው እንደገባው ሲስተሙን ሲስተሙን ለመዘርጋት ነው። ሞክሩ። ኢማጂን ዩቲዩብ ቪዲዮ ፖስት አድርጋችሁ ያ ዩቲዩብ ቪዲዮ ክሮፕ ክሮፕ ተደርጎ ኤዲት ተደርጎ እናንተ ምንም ሳሰሩ ኤዲት ተደርጎ ፖስት ተደርጎ ያ ሁሉ በኤአይ ነው የሚያልቀው። ከሰው ጋር ወጥቶ ማውራት፣ ይሄ ነው ጥቅሙ። እንግዲህ ከሰው ጋር ወጣችሁ በጣም አውሩ። እግዚአብሔርን እኔ ከሰው ጋር በማውራት ነው እንዳለ ኢንስፓይሬሽን የሚመጣው። ስለዚህ ምንጊዜም ምንጊዜም ከሰው ጋር ማውራታችሁን እንዳረሱ በቃ የሰው ልጅ ሲፈጠር ሶሻል ሶሻል ሶሻል የሆነ ቢይንግ ነው። በጣም የዌስት የዌስተርን ካንትሪስ ዳውንፎል አብዛኞቻቸውን፣ አሜሪካ፣ ካናዳ ምናም ለመምጣት ትመኛላችሁ፣ ግን በጣም እየወደቀ እየወደመ ያለ ሀገር ሀገራት ናቸው እነዚህ። ኢንዲቪዥዋል ዋይዝ ማለት ነው፣ ግለሰብ በግለሰብ ሁኔታ እየወደመ ያለ ሀገር መንገድ ላይ የማታዩት የእብድ አይነት የለ መንገድ ላይ ብቻው የሚያወራ ሰው እኔል ነግራችሁ አልችል በቃ ባስ ውስጥ ሁሉም ሊያብድ የደረሰ ነው ይመስሉ አይናቸው እንደዚህ ባጋውጥቶ አባብጦ ባስ ውስጥ ይተኛሉ እንቅልፍ ፍጦት አይናቸው ላይ ያስታውቃል ሳቅ የለም እኔ የሚስቅ ሰው ሬር ነው በጣም ይሄ ሁሉ ለምንድነው የመጣው በጣም ወደ ወደ ኢንዲቪዥዋሊዝም እየጠጋ ስለሆነ ብቻችንን መሆን ታስረን መቆየት እንፈልጋለን ያ በጣም ልክ አይደለም የሰው ልጅ የተፈጠረው ለኮሚኒቲ ኢትዮጵያ ውስጥ ታክሲ ውስጥ እንደዚህ ምን አጮልቆ የሚያዩ ሰዎች ያበሳጩኝ ነበር። አሁን ናፈቁኝ። ሰው ዞሮ አያችሁም። ለምን እዚህ ፍርጥ አትሉ? ባለፈው እንደተፈጠረ ልንገራችሁ። ሰቦይ ውስጥ ሰቦይ ባሴ የጠበኩ ከሰቦይ ወርጄ ባሴ የጠበኩ ቆሜ ጸብ ተፈጠረ፣ መደባደብ ጀመሩ ሁለት ሰዎች። ይኸው እግዚአብሔርን ነው ምላችሁ፣ አንድ ሰው ናይን ዋን ዋን አልደወለም። አንድ ሰው ዞሮ አላያቸውም ሮጦ ነው ባሱ። ይህን ያክል ኢንዲቪዥዋሊስት ስቴት ሆኗል። ማንም ማንንም ዞሮ ያይ ንግግር የለም። ከስንት አንዴ ተሰብስበው የሆነ ነገር ያደርጋሉ። በዛም ምክንያት ትልቅ ዲፕሬሽን ውስጥ እየገቡ ነው። ስለዚህ ከዛሬ የተረዳሁት ነገር ወጥቶ ከሰዎች ጋር ኢንተራክት ማድረግ አንደኛ፣ እውቀታችሁን ይጨምርላችሁ። እኔ ዛሬ ስለወራውባቸው ኮንሰፕቶች፣ ስለ ኤዲኤችዲ፣ ስለ ኤአይ አሁን ያለኝ አይነት እውቀት አልነበረኝም ነበር ከነዛ ሰዎች ጋር ግን ኦልሞስት፣ እኔ የሚያደርሱኝ ሰዎች ጋር ንግግር በማድረጌ ግን ልማርች እያሉ ፕላስ ብቼን ታይም አላሳልፍም። ብቻችሁን ታይም ስታሳልፉ የሆነ አባባል አለ ሁሌ ምላት አን አይዶ ማይንድ ስ ደ ደቭልስ ወርክሾፕ። ብቻውን ካለምንም ስራ ቁጭ ያለ ጭንቅላት ካለምንም ሰው ቁጭ ያለ ጭንቅላት የሰይጣን መጫወቻ። ሶ በጣም ከሰው ጋ ክሎዙ ብቸኛ መክራችሁ ነገር በጣም ከሰው ጋ ክሎዙ ኑ የምትሆኑትን ሰው ግን ምረጡ። ሴት አዝ ሎንግ አዝ አብራችሁ ንጋት የምታደርጉትን ሰው እስከመረጣችሁ ድረስ ntnግ ነ ሀን ሊያስጠላችሁ ይችላል ግን በቃ ያንንም የማስጠላት ስሜት ተጋፍጣችሁት በቃ በ ከሰው ጋር አውሩ።